ሁሉም የእውነትን በፍቃድ የዩቱብ ቻናል ተከታታዮቻችን ነው። በዛሬው ዕለት የእግረ መንገድ መጠይቅ ፕሮግራማችን ተመልሰን መጥተናል። በዚህ ፕሮግራማችን ላይ የሰው ልጅ ህይወት በሚል አርስት ሰዎች ምን አይነት አስተሳሰብ፣ ምን አይነት አመለካከቶች አላቸው የሚለውን በተለያየ ሀገር ጋር በመንቀሳቀስ እንጠይቃለን። እስከ ፕሮግራሙ ፍጻሜ እኔ ብሌና እኔ ማቲ አብረናችሁ እንቆያለን። መልካም ቆይ ማን ልበል? ስሜ ዝቅሉበት። ስሜ ኢየሩሳሌም ወይም ሳራ ሀረገወይን እባላለሁ። ማይ ኔም ኢዝ ከማል ማሊክ ፍሮም ናይጀሪያ። መስከረም እባላለሁ። እሺ። ስሜ ዮሃንስ ደጉ ይባላል። ማይ ኔም ኢዝ ጀማል ሀሰን አህመድ አይ ኬም ፍሮም ዱባይ። ሰው ለምን አላማ የተፈጠረ ይመስልሻል? ወይም ሰው ልጅ ለምን ተፈጠረ ብለሽ ታስቢያለሽ? ያው የእግዚአብሔርን አላማ ለማሳካት ይመስለኛል። እግዚአብሔር አይደል የፈጠረው ሰው ለምን አላማ ተፈጠረ ለሚለው ጥያቄ ያው እኔ የምከተለው እምነት ስላለ፣ እንደ ክርስቲያን የሰው ልጅ የተፈጠረው እግዚአብሔርን ለማክበር፣ ለእግዚአብሔርን ለመታዘዝ፣ ለእግዚአብሔር ለመኖር፣ ሰው ለመኖር ነው።

አዲስ አበባ ሰው በተፈጠረበት አላማ እየኖረ ነው ብለህ ታስባለህ? ይመስለኛል፣ እየኖረ ነው። ባይፈልጉም ይኖረዋል፣ ግዴታ ስለሆነ መኖር አይደለም። አሁን ሌላ ያለው ላይፍ አይደለም። አብረን እንኳን በልተ ላሳለፍናቸው ሰዎች እያዩሽ እንኳን መንገዳቸውን አልፎ ነው የሚሄዱት። ለሰላምታ እራሱ ማለት ነው ይከብደኛል። ያው ሰው የራሱ ምርጫ ስላለው ምናልባት ለተፈጠረበት አላማ ላይኖር ይችላል። ምክንያቱም ደግሞ ያ ነጻ ፍቃድ የሰው ነጻ ፍቃድ ሁሉ በራሱ ወይ እንዲኖር ስለሚያደርገው ሁሉም ሰው የራሱን የራሱን ኑሮ እየኖረ ነው ብዬ ነው የማስበው ምክንያቱም እግዚአብሔር እንደፈጠረን ለመኖር የግድ የእሱን ፍቃድ ማክበር መታዘዝ፣ እንደገና ደግሞ በእሱ ፍቃድ ውስጥ ለመኖር ደግሞ ራስን መክፈት ፍቃድን ደግሞ ለእሱ ማኖር ያስፈልጋል ብዬ አስባለሁ። በእግዚአብሔር አምሳል የተፈጠረን ስለሆነ እንደ እግዚአብሔር አምሳል ለሰው በጎ በማድረግ መልካም ነገሮችን በማድረግ እንድንኖር ነው የተፈጠር ነው። ግን እኛ ደግሞ ደሪቨርሲስ ትሩ አይደለም፣ ተቃራኒውን እየሆንን ስለሆነ ያው

ሰው የህይወት ትርጉም ለማግኘት ምን ማድረግ አለበት ብለ ታስባለህ? ሰው የህይወት ትርጉሙን ለማግኘት ውስጡን ማዳመጥ፣ ምክንያቱም ደግሞ ትክክለኛው የእግዚአብሔር አምሳል የሆነው ማንነታችን ያለው በውስጣችን ውስጥ ስለሆነ ወደ ውስጡ ማዳመጥ ወደ ተፈጠረበት ማንነት ይመራዋል ብዬ አስባለሁ። ያም ደግሞ ውስጡን ማዳመጥ ትልቁ በዚህ በዚህ ዓለም ላይ የምታየው ነገር ግርግር ውጫዊ ነገር አፌክት ያደርገናል እና በተቻለን አቅም ወደ ውስጠኛው ወደ ውስጠኛው ማንነታችን ዘልቀን ማየት አለብን። ያ ማንነታችን ደግሞ በእግዚአብሔር አምሳል ስለተፈጠረ ወደ ትክክለኛው ማንነቱ የሰው ልጅ ይወስደዋል ብዬ አምናለሁ። ከሰው ጋ መግባባት መስራት አለበት ብዬ ነው የማስበው። እንደ ራሴ ማለት ነው። መስራት መስራት ሌላ አለ አሳ በቃ ሲሰራ ያው የህይወት ትርጉምን ያውቀዋል። ካልሰራ ግን ያው መፈጦን ራሱ ይጠላዋል ብዬ አስባለሁ። የመኖር ትርጉሙ መሆን አለበት ወይም ትርጉም መሆን አለበት እምለው በጎ ነገር በማድረግ ከራስ አልፎ ለሰው ለሌሎች መኖር ለሌሎች መኖር ስንችል የዛኔ ያ ነው ማለት ነው። ለእኔ በዛ ይሰማል። አይ ቲንክ ያ

በዚህ ምድር ላይ ባለንበት ሰዓቶች ላይ ብዙ ነገሮች አልተመቸንም ወይም ስለ ሕይወታችን ብዙ ጊዜ ሰዓቶች ላይ ስናማረን የምንገኘው። ይሄ ነገሮች ግን ለምንድን ነው ልናማር የምንችለው? ወይም ምን ቢደረግልን የተስተካከለ ህይወት መኖር እንችላለን ብለሽ ታስበያለሽ? ያው እንግዲህ ሰው የሚማረረው መኖር አለብኝ ወይም እኖራለሁ ብሎ ያሰበውን ነገር እንደሱ ሆኖ ሳይኖር ሲቀር ያው መማረር ይመጣል። ያልተመቸ ነገር ማለት ካሰብነው ውጪ ስንሆን መማረር ይመጣል። ግን ደግሞ ያንን እንዳ እንዳይሆን ደግሞ እኛ ተትረን መስራት አለብን ከአስተሳሰባችን ጀምሮ አቲትዩዳችን የምንለውን እሱን ከሱ ጀምሮ መቀየር አለብን። ወርደን መስራት መቻል አለብን። ቁጭ ብለን ማማረር ይሄ እንትን ስለማያመጣ ማለት ነው። እዚህ ወርደን መስራት ከይሉኝታ፣ ከምን ከምን አይነት ነገሮች ራሳችንን አጽድተን፣ ዛሬ ላይ ችግርም ካለ በደንብ ተቸግረን እስከ ወዲያኛው ችግርን ማባረር የምንችልበትን እንትን ላይ መሆኑ የምንችልበትን ከመማረር መውጣት እንችላለን ብዬ አስባለሁ። ያን ካደረገ ነው

ምድርን ወርስ ያደርጋታል ወይም ደግሞ ምድርን ምቹም ወይም ደግሞ የተበላሸች የሚያደርገው ሰዎች ናቸው። ጥሩ ሰዎች በበዙ ቁጥር ምድርን ጤናማ፣ ለሰዎች የምትስማማ ምድር ያደርጓታል። ክፉ ሰዎች ደግሞ ምድር ላይ በበዙ ቁጥር ደግሞ በዛውም ልክ ምድርን ደግሞ የተበላሸች ምድር ያደርጓታል። ስለዚህም ምድር ላይ የምታያቸው እያንዳንዱ አስቸጋሪ ነገሮች ሁሉ የመጡት በሰው ምክንያት ነው። እነዛም ሰዎች ደግሞ ክፉ ሰዎች በበዙ ቁጥር ምድር ክፋቷ እየበዛ ይመጣል፣ ወይም ደግሞ ለሰዎች ምቹ ያልሆነች ምድር እየተፈጠረች ትመጣለች። ነገር ግን መልካም የሆኑ ሰዎች ከእግዚአብሔር ጋር ራሳቸውን ያጣመሩ ሰዎች በበዙ ቁጥር ደግሞ እቺ ምድር ምቹ እየሆነች ትመጣለች፣ ምክንያቱም እቺ ምድር የተፈጠረችው ለሰው ልጆች ስለሆነ። ጥያቄው ከባድ ነው። እኔ ተመችቶኝ ነው የምኖረው፣ በራሴ ማለት ነው በሄርኩበት ከተማ

የመጨረሻ ጥያቄ፣ ሰው ያለምንም ውጣውረድ ያለምንም ጥረት ህይወትን አሳክቶ መኖር እንደሚችል ታውቃለህ? ይ ያለ ውጣውረድ ማ ማሳካት አይችልም። ብዙ ቻሌንጅ ማለፍ አለበት። ዝም ብሎ ከመጣ ኮንፈርታብል አይሆንም። ስለዚህ መጣር ይኖርብሻል፣ መልፋት። ለዛ ያስባል አላ ሰርች ካልሆነ በስተቀር ከባድ ነው። ሰው ያለምንም ውጣ ውረድ መኖር ይችላል። ምክንያቱም ብዙ ጊዜ አይተሽ እንደሆነ ሶስት አይነት የህይወት ደረጃዎች አሉ። አንደኛው መንፈሳዊ፣ ነፍሳዊ ና ስጋዊ። መንፈሳዊ ማለት የተሻለው የኑሮ ደረጃ ነው። ነፍሳዊ ደግሞ ጀስት አይምሮዊ ነፍስ ፍቃድ ስሜት ፍቃድ እውቀት ያለበት ሪሊም ነው፣ ወይም ደግሞ እንትን ነው፣ ቦታ ነው። ስጋዊ ደግሞ ጀስት ሰው በስጋው ጥሩ ግሮ የሚበላበት አለም ነው። እና መንፈሳዊ በመንፈሳዊ ሰው መኖር ከቻለ ወይም ደግሞ ጨለማና ብርሃን አለ። ሰው በጨለማው ሞር ዲፕ በሄደ ቁጥር በጨለማው ላይ ጥሩ ሰክሰስፉል ሊሆን ይችላል። በብርሃኑ ደግሞ ከእግዚአብሔር ጋር በመጣመር ደግሞ ምንም ኢፈርት ሳይኖረው ሰው መኖር ይችላል። የነፍስ ክፍል ደግሞ ሰው በመማር በማወቅ ለምሳሌ ዶክተር ሆኖ ኢንጂነር ሆኖ የነፍስ ክፍሉን በማዳበር ደግሞ ሰው ለፍቶ ጥሮ ግሮ የሚሰራውን ነገር በችንሽ ይፈርት ሲሰራ ሲለወጥ እናያለን። በጣም ደግሞ ሊስቱ ደግሞ የስጋዊ ነው። ሰው ለምሳሌ የቀን ስራ ወይ ደግሞ ምንም የሚፈርት የሌለው ነፍስ ክፍሉ ላይ እውቀት የማይጠይቁትን ስራዎች በመስራት ስጋዊ የጉልበት ስራ ምናምን ፕሮፌሽኑን ከመናቅ ሳይሆን ነገር ግን ሊስት ነው። ሊስት ነው ሲባል ምንድነው? ሰው ነፍሱን ክፍሉን ወይም መንፈሳዊ ዓለሙን ሳይጠቀም በስጋዊ ዓለም ብቻ በኢፈርት የሚኖርበት ዓለም ነው እና ልክ ነው። በሰው ያለ ድካም መኖር ይችላል ምድር ላይ ምክንያቱም እንድንደክም አይደለም እግዚአብሔር ወደዚህ ምድር ያመጣ ነው፣ እንድንደክም ሳይሆን ቀላል ሲምፕል የሆኑ ነገሮችን እያደረግን ምክንያቱም ምድር ላይ ያለ እያንዳንዱ ነገር ለሰው ልጆች ስለተፈጠረ በጣም በትጋት በስራ ባምንም፣ ነገር ግን በጣም ይፈርት ባለው ህይወት ደግሞ አላምን ምክንያቱም እግዚአብሔር ደስተኛ ሆነን በምድር ላይ እንድንኖር ስለፈጠረ፣ ያልሰራ አይብላ ይላል መጽሐፍ ቅዱስማ። ስለዚህ ያለምንም ጥረት ምንም ጥረት ሳታረቅ ቁጭ ብለህ ፖዚቲቭ ነገሮችም አይመጡም። ቨን የሆነ አንተ መንዳት የምትችለው የምትፈልገው መኪና መንዳት አትችልም መኖር የምትፈልገውን ላይፍ መኖር አትችልም ማለት ነው ልትኖርበት የምትፈልገውን አይነት ቤትም ልታገኝ ልትኖርም አትችልም ጥረት ከሌለ ማለት ነው እያየህ ግን የጎመጃ ትኖራለህ ያን ምርጫ ካረክ ሳብትዩ እንደዛ ሆነ ትኖራለህ ለእኔ ግን በጥረት የምታመጣው ነገር በጣም ደስ የሚል ስታገኘው ራሱ ደስ የሚል ኑሮ እንድትኖር ያደርጋል ያ ነው ይህ መጣር ያለብን ማለት ነው

በቀጣይ ደግሞ የእውነትን በፈቃድ አስተማሪዎች በተነሱ ጥያቄዎች ላይ ምላሽ ሰጡናል። ወደ እነሱ። እሺ ብሌኖና ማቲ የቀረጻችሁትን የእግረ መንገድ ቪዲዮ አይቻለው እና ያው ዛሬ ደግሞ እኔ በሱ ጉዳይ በሱ ዙሪያ ምላሽ ስጥ ባላችሁኝ መሰረት በተነሱት ሀሳቦች ላይ እውነትን በፍቃድ ምን እንደሚል የእኛን ደግሞ አቅጣጫ ለመጠቆም ነው የመጣሁት እና ሙሉ ቪዲዮን ተመልክቼ ሰዎች ጥያቄዎቹ ሲቀርቡላቸው ጥያቄዎቹን ከምን አንጻር አድሬስ እንዳደረጓቸው ተመልክቻለሁ። እና በጣም በጥሩ ሁኔታ ያስተዋልኩት ነገር ምንድን ነው እኛም በመሰረታዊነት ከምናነሳው ሀሳብ አንጻር ከአላማ አንጻር የተለያየ ምላሽ መስጠታቸው እና ያ ምላሽ ደግሞ ጥሩ አሁን ቀጥሎ ለምለው ነገር ግብአት እንደሚሆን ተረድቻለሁ እና ምንድን ነው ልል እየሞከርኩ ያለሁት ከዚህ በፊት ሰዎች እናንተ የምትሉት ሕይወት ሌሎች ሰዎች ጋር እንደሌለ በምን ታረጋግጣላችሁ? ወይም ደግሞ በምን አውቃችሁ ነው እኛ ጋር ብቻ ነው እሱ ነገር ያለው ብላችሁ በድፍረት የምትናገሩት? ሲሉ አንድ በዋነኝነት ከማነሳላቸው ምሳሌ ውስጥ አንዱ የዓላማ ልዩነት አለ እና እኛና ሌሎች ሰዎች ያለን የዓላማ ልዩነት በጣም ከፍተኛ ከመሆኑ ጋር በተያያዘ የእኛ ዓላማና የመኖር ዓላማ እና የእነሱ የመኖር ዓላማ በጣም የተለያየ ነው ብዬ ያነሳ ነበር እና አሁንም በዚሁ ፕሮግራማችሁ የቀረጻችኋቸው ሰዎች ሲናገሩና ሲያነሱ የሰማኋቸው ሀሳቦች ምን ያህል ይሄ ነገር እንትን እንደሆነ ጉልህ ማስረጃ እንደሆነ ነው የተረዳሁት እና ይሄን ስል ደግሞ ከምን አንጻር ልልቻልኩኝ፣ እኛ ሁሌ አላማ ብለን ስንል የምንለው ወይም ደግሞ የመኖርን አላማ ስናስቀምጥ የምናስቀምጠው ከኑሮ አንጻር ሳይሆን ከህይወት አንጻር እንደሆነ እና ሁለቱ ደግሞ በጣም የተለያዩ ጉዳዮች እንደሆኑ በተደጋጋሚ እኔም በርኬ የምናነሳለን እና አሁንም የተጠየቁት ሰዎች ጋር ምላሻቸውን ስሰማ በተደጋጋሚ የሚያነሱት ሀሳብ ከመኖር ጋር ወይም የዕለት ተዕለት ጉዞ ጋር የተያያዘ ጉዳይ እንጂ ከአጠቃላይ ከዘላለማዊ ከሆነው የሰው ፍጥረታዊ ማንነቱ ጋር የተያያዘ ወይም ደግሞ ከህይወቱ ጋር የተያያዘ ጉዳይ እንዳልሆነ አስተውለናል እና በዚህም ነው ሰዎችን እናንተ ኮ ከኛ ጎራ የላችሁም ምንም ወይም ደግሞ እኛ ያለን ህይወት የላችሁም የምንልበት ዋነኛ ነጥብ እናንተ የምትኖሩበት አላማ እና እናንተ አላማ ብላቸው የያዛችኋቸው ጉዳዮች እና እኛ አላማ ብለን የያዝነው ጉዳይ በጉልህ ይለያያል እና አላማውን እኛ የምንለውን አላማ የያዙትን ሰዎች ማየት እንችላለን፣ ማወቅ እንችላለን፣ መረዳት እንችላለን። እናንተ ደግሞ የምትሉትን ነገር ደግሞ በተመሳሳይ ሁኔታ ማወቅ፣ መረዳት፣ ማየት የሚቻል ነገር እንደሆነም እናነሳለን። እና ምንድናቸው ግን እነዚህ ብዙ ጊዜ አሁን የተጠየቁትም ሰዎች ከዛ ውጪ ያሉ ሰዎችን ብንመለከት ሊመልሱ የሚችሉት ከዚህ ጉዳይ ጋር በተያያዘ የመኖር አላማ ገንዘብ ማግኘት፣ በበጎ ፈቃደኝነት ለሌሎች ሰዎች ነገሮችን ማድረግ፣ ፈጣሪ የሚላቸውን አንዳንድ ተግባራቶች መፈጸም ወይም ደግሞ እንደዚህ አይነት ባህሪ እንደዚህ አይነት ይዘት ያላቸውን ነገሮች፣ ከቤተሰብ ጋር ጊዜ ማሳለፍ፣ አመስጋኝ መሆን። አመስጋኝ መሆን ማለት በእለት ተእለት ለሚመጡላቸው የኑሮ ጉዳዮች አመስጋኝ መሆን፣ ለምሳሌ ትዳር ሊሆን ይችላል፣ ገንዘብ ማግኘት ሊሆን ይችላል፣ የሀገር ለውጥ ሊሆን ይችላል፣ ወይም ደግሞ አንዳንድ እንግዲህ በኑሮ ውስጥ የሚያጋጥሙ መልካም መልካም ነገሮችን እየቃኙ እነሱን ነገሮችን በተመለከተ አመስጋኝ መሆን እንትን አማራሪ ከመሆን ይልቅ የሚሉም ሀሳቦችም ተነስተዋል። እንትንም የሚባል ሀሳብም ተነስቷል። ለመዝናናት፣ ለመደሰት ምድር ላይ ባለኝ ቆይታ የምችላቸውን ያህል እንትኖችን ወስጄ እድሎችን ወስጄ ራሴን በማስደሰት ውስጥ ለመኖር አላማ ነው የመጣሁት የሚል አይነት ይዘት ያለው ምላሽም አስተውለናል ። እንግዲህ ያው ምንድነው አሁን እነዚህ ሰዎች የአጠቃላዩን የሕዝቡን ናሙና ሆነው ይቀርቡልናል እንጂ ወደ ሕዝቡን ብንሄድ ልክ ከዚህ ጋር ተቀራራቢ የሆኑ ወደ እኔ ነጥብ በጣም የቀረቡ ሀሳቦችን የምናስተውልበት ሂደት ይኖራል እና ዋናው ቁም ነገሩ ሰዎች አላማ ብለው የያዙትን ነገር የያዙት ከኑሮ ጋር በተያያዘ እንደሆነ እና እነዚህን ጉዳዮች ደግሞ ያው ከዚሁም ጋር አያይዤ በተለይ መደበኛ ክላስ ላይ በደንብ ተንትኝ የማስረዳው ጉዳይ ነው። ያው ብሌን እና ማቲ ታውቃላችሁ ምንድነው ይሄ ሰዎች አላማ ብለው የያዟቸውን ነገሮች ኦሬዲ የሚመልስ ነገር አለ ምድር ላይ። እሱ ደግሞ ገንዘብ የሚባለው ነገር ነው። እና ይሄ ገንዘብ የሚባለው ነገር አሁን በተለይ ተጠየቁት የሰዎች አይነት ወይም ደሞ እንግዲህ ያለንበትም የሀገሯ ወይም የሀገሪቷ ሁኔታ በኢኮኖሚ አነስ ያለ ቦታ ላይ ስለሆንን እንደ ትልቅ ጉዳይ ሆነው እነዚህ አላማዎች ተነሱ እንጂ ውጭ ሀገር ብንሄድ ደግሞ እነዚህ ጥያቄዎች እነዚህ ጉዳዮች ሳይሆኑ እንደ አላማ የሚነሱት ከዚህ ከፍ ያሉ ጉዳዮች ነው የሚነሱት እንደ አላማ። ያው ሁለቱም ፍጥረታዊ ባይሆኑም ግን ለምንድን ነው የነዛኞቹ ከፍ ያለ አላማ ሆኖ የተገኘው? እዚህ ያሉት ጉዳዮችን ገንዘብ ሰው ቢያገኝና በገንዘብ ነገሮቹ ላይ ቢደርስባቸው በቀላሉ ራሱ መመለስ የሚችላቸው ጉዳዮች እንጂ የፍጥረት ፍጥረታዊ አላማ እንዳልሆኑ መረዳት ስለሚችል ነው ሰው እነዛ ደግሞ ኦረዲ ነጮቹ ምላቸው ወይም ደግሞ ጥሩ የገንዘብ አቅም አላቸው ምላቸው ሀገራቶች ላይ ያሉት ሰዎችን ደግሞ ብንመለከት እነሱን ደግሞ በተያያዘ ኦረዲ ገንዘቡን ይዘው ነገሩን ስለመለሱት አሁን እዚህ ጋር አላማ ተብሎ የተነሱትን ጉዳዮች ላይ ምላሽ ስለደረሱ እነሱም እዛ ምላሽ ላይ ቆመው፣ ግን ፍጥረታዊ ጥያቄያቸው ስላልተመለሰና እንደ ፍጥረት ራሳቸውን ሲያዩት አላማ ቢስነት ስለሚሰማቸው የያዟቸው ደግሞ አላማዎች አሉ። በይዘታቸው ከዚህ ለየት ያሉ ናቸው እንጂ እነሱም ደግሞ ከፍ ባለ የገንዘብ መጠን ሊመለሱ የሚችሉ እና ሰውየው ደግሞ ልክ ሲመለሱለት እነዛም እንዳልነበሩ የፍጥረት አላማ የሚረዳበትን ክንዋኔዎች እናያለን። ብቻ እንደ ጥቅሉ ስናየው እሱን ይመስላል ሀሳቡ እና የተነሱት ሀሳቦች በተለይ አላማን በተመለከተ ይሄንን ይመስላል እና ኑሮ የሚባለው ነገር ትንሽ ነገር እንደሆነ እና ከሱ ደግሞ በጣም ሰፋ ያለ ጠለቅ ያለ ስለሆነ ጉዳይ እንደምናወራም እንግዲህ እና ህይወት እንደምንለውም በተደጋጋሚ ደግሞ አንስተናል። እና ህይወትን በተመለከተ መኖር የሚባል ትልቅ አላማ ሁሉም ፍጥረት ያስፈልገዋል፣ ሁሉም ፍጥረት አለው። እና ሰው ብቻ ነው ከዚህ አላማ ጎደለ እያልን ያለ ነው። እና መኖር የሚለው ሀሳብ ሲነሳ አይቻለው ቪዲዮ ላይ። ግን እሱም ሀሳብ ሲነሳ ጉዳዩን በጥልቀት ብንመለከተው መኖር ከምን አንጻር ብለን ደግሞ ፈርዘር ብንሄድ አሁንም መኖር ከሰኞና ማክሰኞ አንፃር ወደሚል ምላሽ እናገኛለን፣ ሌሎች ሰዎችን በተመለከተ። እኛ ግን መኖር ስንል መኖር የሚባለው አላማ ሁሉም ፍጥረት በተፈጠረበት ሜዳ ላይ ይዞት የሚመጣው ብቸኛ አላማ እንደሆነም ደግሞ በተለይ በመደበኛ ክላስ በደንብ እናስረዳለን፣ ነገሩንም እናስጨብጣለን። ምክንያቱም እኛ እሱን ሳንይዝ ብናወራ እንትን ነው የሚሆነው፣ ሁሉም የምንለው ነገር ከንቱ ነው የሚሆንብን። ስለዚህ እኛ መኖር የሚባለውን ነገር ከህይወት አንጻር አላማ አድርገን የምንሄድ ሰዎችና ይዘን የምንሄድ ሰዎች ስንሆን፣ ሌላው ደግሞ የምታገኟቸው እና በመንገድ ላይ የምጠይቋቸው ሀገር ውስጥ ቢሆኑ ከሀገር ውጭ ቢሆኑ ያሉ ሰዎች ደግሞ መኖርን ከእለት ተእለት እንቅስቃሴ ጋር ተያይዞ እንደሚቃኟት እና እሷን አላማ ብለው እንደሚይዙት መመልከት እንችላለን። በቪዲዮ እና አንዱ ያነሳውት ሀሳብ እሱ ነው። ሌላ ደግሞ ከፍጥረቶችም ጋር ደግሞ ተያይዞም ብንመለከት ከሰው ውጭ ያሉት ፍጥረታቶችን ብናያቸው አሁን እነዚህ ሰዎች የጠቀሷቸውን አይነት አይመስልም ዓላማቸው። ግን ዓላማቸው በደንብ የሚተገብሩ ደግሞ እነማን ናቸው ቢባል ከሰው ይልቅ በብዙ እጥፍ በተሻለ መጠን እነሱ እንደሆኑ ማየትን እንችላለን። እና ምንድነው እነሱ ያዙት ዓላማ ሲባል ግን ቅድም ልክ የኛ ዓላማ ነው እንዳልኳችሁ ባገኙት የፍጥረት ሜዳ ላይ ራሳቸውን ያገኙት የፍጥረት ሜዳ ላይ መኖር የሚባልን ትልቅ ሚና ይዘዋል እና ደግሞ አንድ ፍጥረትም ከተፈጠረ የሚጠበቅበት አላማ አንድና ብቸኛ እሱ ብቻ ነው። ስለዚህ እሱን ደግሞ እነሱ እንዴት በአግባቡ ይዘው ጠብቀው ሀሳባቸውን ሳይቀያየሩ፣ ወይም ስሜታቸው ሳይቀያየር በዛ ጉዳይ ላይ እንዴት እንደሚኖሩም እንግዲህ በደንብ ተንትነን እናስረዳለን እና እንግዲህ ከሞላ ጎደል ከተነሱት ሀሳቦች ትንሽ ጠጠር ያለው ሀሳብ ይሄ ቢሆንም ግን ሌሎች ሀሳቦችና ጥያቄዎችም ተነስተዋል። እና እነሱንም ጥያቄዎችንም ሀሳቦችንም እየተመለከትን ብንሄድ አሁን ከሰጠሁት ሀሳብ ብዙ የራቁ አይደሉም ነገሮቹ እና ቅድም እንዳነሳዋቸው፣ ትንሽ የሰው ትኩረት ሁሌ እንደምንለው ስናስተምር የሰው ትኩረት ዴሊ አክቲቪቲው ላይ ወይ ደግሞ ትንሽ የስጋ ቆይታው ላይ እንጂ የስብና ማንነቱ ላይ ወይም ሰፊው ላይ እንዳልሆነ ማሳያ የሚሆኑ ጉዳዮች ናቸው እና ነገሮችን ጥረው ማግኘት እንዳለባቸው እንትኖችን እንቅስቃሴዎችን እንትኖቻቸውን ግቦቻቸውን ወይም ደግሞ ዓላማቸውን ስናያቸው ተስፋ ተኮር እንደሆኑ በሀሳቦች ውስጥ የተጠቀሱ እንደሆኑ አስተውለናልና እነዚህ ሁሉ ሲጠቀለሉ የሰው ትንሹ ማንነቱ ላይ የሚመጡ ጉዳዮች ስጋ የሚባለው ማንነቱ ላይ የሚመጡ ጉዳዮች ይሆኑና እኛ ግን ደግሞ አንስተን በትነን ዘርዝረን የምናስረዳው ሁሌ እንደምንለው ወደ ስብዕና የሚሄደው ማንነቱ ወይ ደግሞ በጣም ከፍተኛ ወደ ሆነው 99.9% በላይ ወደሚሆነው ማንነቱ እንደሆነ በድጋሚ እንጠቁማለን እና እነዚህን ሀሳቦች በተደጋጋሚ እያነሳን ሌሎች ሰዎችም ጋር ብንቀር ከዚህ ብዙ ፈቀቅ ያሉ ምላሾችን እንደማናገኝም በዚሁ አጋጣሚ ለመጥቀስ እንሞክራለሁ። ሌላ ግን ነገሮችን በነፃ ማግኘት እንደሚቻል ወይ ደግሞ ያለ እናንተ ጥረት ህይወት የሚባለው ነገር መሳካት እንደሚቻል ታውቃላችሁ ሲባሉ ከሞላ ጎደል ሁሉም ያሉት እንደሱ አይነት የሚባል ነገር አይገኝም ወይም ደግሞ አናቅም ወደሚለው ድምዳሜ ነው በብዛት የደረሱት። እና ሁሌ ደግሞ እኛም እንደምታውቁት ጥቆማ የምናደርገው ይሄ አሁን የምንለውን ህይወት ወይም ደግሞ የምንለውን የመኖር አላማ ሰው ለመጨበት ከፈለገ ይሄንን ነገር በነፃ ማግኘት እንደሚችል እና ያንን ደግሞ የሚያስጨብጠው ትክክለኛ ህጋዊ የሆነ ቦታ እንዳለ ነው የምንጠቁመው። እና እኛም ነገሩን ከዛ ሄደን እንደተቀበልን እና የግላችን እንዳደረግን ሁሌም ለሰዎች የምናሳውቀው እና እዛም ጋር ብንመለከት ከሀሳቦቹ ብዙ እንትን ያሉ አይደሉም ከመጀመሪያዎቹ ሀሳቦች ፈቀቅ ያሉ ሀሳቦች እንዳልሆኑ በደንብ አስተውያለው። ስለዚህ ከሞላ ጎደል እንግዲህ የነበራችሁን ቆይታ በዚህ መልኩ ቃኝቸዋለው እና ሰዎችም ደግሞ የት መጥተው አሁን እኔ የምለውንም ሀሳብ ወይም ጉዳይ በደንብ መጨበጥ እንደሚችሉ ያው እናንተ በተሻለ ሁኔታ እንደምትጠቁሙ አውቃለሁ። ስለዚህ ለዛሬ የነበረኝ ምላሽ ይህን ይመስላል። ቻው። እሺ፣ ተመልካቾቻችን እንግዲህ ባነሳናቸው ጥያቄ ዙሪያ የእውነትን በፍቃድ መምህራኖች የሰጡትን ሀሳብ አዳምጠን ተመልሰናል። በመቀጠልም በመቀጠልም ሁልጊዜ እንደምንላችሁ ይህንን ክላስ በነጻ መታችሁ እንድትከታተሉ እንጋብዛለን። ለዛሬ የነበረን ቆይታ ይህን ይመስል ነበረ። በተመሳሳይ ፕሮግራም እስከምንገናኝ ቻው ቻው።